ብሄር ብሄረሰቦች ሰብሰብ ሲሉ በቃ የራሳቸውን የሆነ ነገር ማሞገስ ይፈልጋሉና ተነሳና ማረው ሰው ከፋው፣ ደስ አለው፣ ሳቀም፣ ተጨነቀ ምንሊክ ንጉስ ነው አበቃ አለቀ አለ። ከዛ እሱ እንደዛ ሲል ሌሎችም ሞቅሞ ቃላቸውና ቡት ከተኝ ከምድር ቡትሰቅለኝ ከሰማይ ዮሐንስ ንጉስ ነው ዘላለም ልቤ ላይ አለ። ተነሳና ትግሪ ከዛ በኋላ ወላይታ እኔ ስለማን አለና መናገሬን አልተው ሰማም አልሰማኝም፣ ጦና መሳይ ንጉስ ኬቲም አይገኝም አለ። ከዛ ጉራጌው ተነሳና ሄደም ተመለሰ መጣም ተቀመጠ፣ ደንበኛ ንጉስ ነው ያውም ካልቀበጠ። የብሔር ብሔረሰቦች ጦር ሜዳ ላይ የቦምብ ልምምድ እያደረጉ ነበርና ቦምብ እየተሰጣቸው ትነቅሎና ከአንድ እስከ አስር ቁጥራችሁ ትወረውራላችሁ ተባለ። ከዛ በኋላ ለትግራዩ ተሰጠው ነቀል አደረገና አተ ኪለተ ሰልስተ አርባተ አሞሽተ አለ። እስከ አስር ቆጠረና ወረው ወረወረው አለ። ከዛ አማራው ተሰጠው። ከዛ ቦምቧን ነቀል አረገን ረጎረው ረጎረው ረደኑ ረጎረው ሲል ቦምቡ ከዛ ኦሮሞ ቦምቧን ተቀበለና በብቱ ስር ቦምቧን ያስና ቶኮ ላማ ሳዲ አፉሪ ብሎ ኮዳብ ብሎ ከብብቱ ስር ሊያወጣ ሲል ከዛ እችን ያየ ጉራጌ ቦምቡን ተቀበረና ነቀዳሉ። ከአደስ ካስራ ካዶ ድል በኋላ አንዳንድ ሰዎች ምን አሉ። ከዛ ኦሮሞ ተነሳና አኩማ አፋን በኔት ዮም ተኤዲና ኮ ኩኖ ሙ አሜራ ጅራዱ ቢያ ኮ ባለ፣ ተጨበጨበ ቁጭ አለ። ከዛ አማራው ተነሳ፣ የታባቱ ጠላት ምን አባቱ ጠላት ምላስ ብቻ እንጂ የታለው ጭንቅላት አለ። እሱም ጨረሰ፣ ተጨበጨበ ቁጭ አለ። ከዛ በኋላ ትግራይ ተነሳና አንገብ ጉበሽ ነበር አሁን ሰከናልሽ፣ እንዳፈሽ አልሆነ ጣሊያን እንዳሰብሽ አለ። ተጨበጨበ ለሱን ቁጭ አለ። ከዛ ጉራጌም ተነሳና እምቡር እምቡር ብለሽ ጉድሽን አየሁት ለዚህ አቅምሽ ነው ሱቄ የዘጋሁት። የካራማራ ጦርነት ከመጀመሩ በፊት የእኛ ወታደሮች ተራራ ላይ ሆነው ወደ ሱማሊያ አቅጣጫ የሱማሌን ወታደሮች በቴሌስኮፕ እያዩ ነው ማለት ነው። ከዛ በኋላ አማራው ተቀበልና እር እር እር ይሄ ሁሉ ወታደር እናት ሀገር እንዲው ጋር ኖሮ ነው ተየተሰበሰበ፣ አረ እንዱ አንድ አንድ እርምጃ ብቻ ፍንክቻ ነው እንዱ ነው ጠመንጃማ ያስፈልግ በዱና ነው አተራምሶ መጣላ። ትግራዩ ተቀበለውና፣ እዋይ ለሰራዊት እዋይሎ ማዓት ደሞ ምንድን ነው? ለዚህ ላህን ኢትዮጵያ ለሞጋት ነው ተሰብስበው የመጣ ይ ለነዚህ ማበጅ ነው እንጂ ሞገጣ ለነዚህ ጥይት ማባከን አያስፈልገውም። እዋይ ከዛ ደቡብ ወላይታው ተቀበለና ሀ ጦሶ ላ ይሄ ሁሉ ኢትዮጵያ ህዝብን ለመግደል ነው እንደሚመጣው እናቱ አፓርት ብላ ልኩ አይደል ማስገባው እንደ ፐረዝ ነው ማስፈረጥጠው አለ። ከዛ ጉራጌው መጣና ተቀብሎ አየነ አረ ሰው ብዛት፣ አረ ወታደር፣ አንተ እዛ ጋር ደግሞ ተመልክታቸው ክብ ክብ ሰርተው ጭራሽ ይሄ ሁሉ ሰው አረ እነዚህ መሀል ነበር ሻይ ቤት መክፈት። ለአገባ ፈለግኩና ሽማግሌ ለመላክ ሶስት ሰዎችን አናገርኩኝ። ከዛ አማራው ጋር ሄጄ ሶስት ሰዓት እሁድ ሽማግሌ ሆነ እንድትሄድልኝ ይፈልጋሉ። አረ ታዲያ ምን ችግር አለው ደግሞ ሶስት ሰዓት ከቤተ ክርስቲያን መልስ ነው አይደል? አው ከቤተክርስቲያን መልስ ነው። አረ ለዚያ አትጨነቅ፣ ምንም ችግር የለው። ስራም የለም ሰንበትም ስለሆነ ተስማማን። ከዛ ትግሬው ጋር ሄድኩኝ፣ ሶስት ሰዓት እሁድ ሽምግልና እንድትሄድልኝ እፈልጋለሁ። ዋይ ምን ችግር አለ ከቤተክርስቲያን ክርስቲያን መልስ አይደለም እንዴ? አው ከቤተክርስቲያን መልስ ነው። ዋይ ችግር የለም። ሰንበት አይደለም እንዴ? እሺ፣ ተስማማን። ሄድን ከዛ ጉራጌ ሽማግሌ የሆነኸኝ እሁድ ሶስት ሰዓት እንድትሄድልኝ እፈልጋለሁ። አረ እኔ እሁድ አይመቸኝም። ምን ትሰራለህ? ሲጀመረ እሁድ የረፍት ቀን አድን። አረ እንዲህ ብሎ ነገር የለም። ከቤተ ክርስቲያን መጥቼ ሱቄ እከፍታለሁ እና አይመቸኝም። ለአንተ ሽማግሌ አልሆንም እያልከኝ ነው ስል፣ አረ አደለም፣ ደዛ አደለም። እኔ የሚገርም ሀሳብ አለኝ። ምንድን ነው ሀሳቡ? እኔ ሽምግልና ቦታ ደርሼ እስክመጣ አንተ የእኔ ሱቅ ቁጭ ብለህ ትጠብቃለህ።